ሰላም ሰላም እንዴት ናችሁ? ውዴዎችን ተከታታዮች ያላችሁበት ሰላማችሁ ይብዛልኝ። እንግዲህ እንደምታዩት በጣም ደስ የሚል ለወንድማችን ሚኪ የተደረገ ያለው ነገር እጅግ በጣም ደስ የሚያሳኝ ነገር ነው እና በጣም እውነት ለመናገር ቃላት ነው ያጠረኝ። ሶ ወደ ቪዲዮ ደግሞ ሰባት ሺ አምስት መቶ ዶላር ነው። እባካችሁ ይሄ ወንድማችን ታክሞ እንዲደል ሁላችሁ የሚያቅማችሁ ታደርጉ ቃሪ ስንጠይቃለን። ሶ አንድ ቁጥር ጻፉ። ግቡ ካልግቡ ቁጥራቸው ስጡኝ። እስከ አንድ ቁጥር የሚሰጡትን ኢንቫይት አርጓቸው። ሞዲሬተሮች ቤትዬ ሀኒ ሳዲ መስዬ ኢንቫይት አርጉ። ሌሎቹ ሞዲሬተሮች ደግሞ አካውንት ነበር ይጻፉ። እሺ አብርሽ አስር ደቂቃ ቆይ። እሺ ካለ ሌላ ሰው ድርስ ይችላል። ቢዜና ተመልሰ ትገባለካ ቦታ ትይዝብኛለካ። ብዙ ሰው መግባት ይፈልጋል። ተመልሰትና ተመልሰትና ቃል ልትገቡ ስትሉ ብቻ ነው እዚህ መግባት። ቢቻለው ቁጭ ማለት አይቻልም። ቢቀዝ ቦታ እንዳትይዙ ማለት ነው። እሺ መሲ መሲ፣ ወይ ሀቡ ይሰማል? አዎ ማሬ፣ ይሰማል። እስካሁን የት ነበርሽ? አሁን የበራው እንዴት ነሽ? ይቅርታ እናቴ፣ አለሁልሽ። በኢትዮጵያ ብር ማስገባት ይቻላል። ኢትዮጵያ ብር ነው። አካሁን ኢትዮጵያ ሶስት ሺህ ብር ሰጣለሁ። እሺ ማሬ፣ ስልክ ቁጥር የኢማራት ዜሮ ሀምሳ ስድስት ዋትሳፕ ያለው፣ በዋትሳፕ ነው። ደረሰ የምትልኪልኝ፣ ዋትሳፕ ዋትሳፕ። አዎ ዋትሳፕ ያለው ቁጥር እሺ፣ ዜሮ ሀምሳ ስድስት ዜሮ ሀምሳ ስድስት ዘጠና አንድ ዘጠና አንድ ከሞድሬተር ውጪ አካውንት ነበር የሚሰብሰብ መውቱ። እሺ ጋይስ፣ ከሞድሬተር ውጭ እንዳይጽፉ። አካውንት ነበር የራሳቸውን አምጥተው እዚህ ላይ ይጽፋሉ። ተጠንቀቁ። እሺ ማ 6 6 ማውራት የምትፈልጉ ሰዎች እሱ ሰልፊሽ እሺ። ለምሳሌ ቲቲ ጂ ጂ ዩ የምትባል ልጅ ማን አዟት ነው አካውንት ነንበር የምትጽፈው? ሰላሳ ሞዲሬተር ባለበት ቤት ማን አዟት ነው ሚውታሚውታ እውነተኛን ማገዝ ከፈለጋችሁ ሚቲቭ ማገዝ ከፈለጋችሁ ታፕ ታፕ እና ሼር ነው የምታደርጉት እንጂ አካውንት ነንበር ማንም ያዘዛችሁ የለም። ቤቱ በቂ ሞድሬተር አለው። ሞዴሬተሮች አካውንት ነንበር እየጻፉ ነው። ይህንን ልጅ ማገዝ ከፈለጋችሁ ሼር አድርጉት፣ ላይቭ ሌላ አዲስ ሰው መቶ እንዲያግዘው እዚህ ውስጥ ካለው ከ2200 ሰዎች ውጭ አዲስ ሰው እንዲመጣ ሼር አድርጉለት፣ እንጂ ያነው እርዳታ መርዳት ከፈለጋችሁ ከልባችሁ ሼር ማድረግ ታብታ ማድረግ ነው። ኮመንት በቂ ሞድሬተሮች አሉ። እሺ ቅድስት ስልክ ቁጥር ዜሮ

እሺ በቴሌብር ማስገባት ይቻላል። አርለ እናቴ፣ በፈለግከው አካውንቱን ወስደ በፈለግከው አስገብተኝ። የምንፈልገው ደረሰኝ ነው በቃ። እሺ እናቴ ዜሮ ዘጠኝ አስራ ሶስት የእውነት ማለት ነው በቃ። እኔ በጣም እጅግ በጣም ደስ ደስ ነው ያለ። እግዚአብሔር ምስክሬ ነው፣ ከምነግራችሁ በላይ እንደኔ የተደሰተ ያለ ራሱ አይመስለኝም። መታደል ነው። እውነቴ ነው። የሰውት ማትረፍ ማለት እጅግ እጅግ እጅግ በጣም መታደል ነው። ያ ምን እንደምልሽ አላውቅ። እውነቴን ነው። እግዚአብሔር በልጆች ይባርክሽ። ሰላም ጤናሽን ያብዛው። የምር ነው የምልሽ፣ ቃላት ነው ያጣረኝ።